አንድ ወቅት ላይ ተጋብተናል ብለው ቪዲዮ በሶሻል ሚዲያ በዩቲዩባቸው ለቀው በዚህ ጉዳይ ትስማማላችሁ? አረ እኔ አልስማማም። እንዲህ አብሬያት ካልተኛ የምፈልገውን ነገር ከእሷ ጋር ካላረኩኝ ምን እንደ ምንድነች እሷ እሷን በቤቷ በቤት ከሰሞኑ ሚዲያ ሲያራግበው የነበረው ጉዳይ እንግዲህ አዶናይ ተመልሷል። እንግዲህ በተለያየ ሚዲያዎች እየቀረበ አሁንም ማወዛገቡን እንደቀጠለ ነው። የሚሰጠው አስተያየት የሚናገር ንግግር ደግሞ ትንሽ ለሚዲያ የሚመጥን ነገር እያገኘውበት አይደለም። በእኔ በኩል ቅጩን በሴፉ ሾው ላይ ተናግረውት እንግዲህ መላየታቸውን ፌክ ቪዲዮ እንደሆነ ገልጸውናል ማለት ነው። ሰላም ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ እያዝናናሉ፣ እንዲሁም ቁም ነገር አይዛሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሻ ሚዲያ ሰብሰባ አድርገ ይዤ መጥቻለው። አብረን ፈታ ዘና እንላለን ማለት ነው ለዚህ ቻናል አዲስ የሆነ ቻናል ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? What's እኔ ምንም አይኩ። ፀሐይ ሪልስቴት ግን ይሞቃል እንዴ? ምን እሱ ብቻ ጊፍት ሪሊስቴትስ በነፃ ይሰጣሉ። ደሞ ሳልነግረህ ባህር ዳር ጫት ግን ሃረር ይቃማል፣ ጉራጌ ጫትስ ጎንደር ይቃማል እኮ ነው። እሺ እንግዲህ፣ ቤተሰቦቼ ይሄ ከባለፈው ቪዲዮ የቀጠለ ነው። ያው አብዛኛው ሜን ፖይንት ባለፈው ቪዲዮ ላይ ብለናል። ከዛም ስንቀጥል እንግዲህ በህይወታችሁ ላይ መሰናክል የሚሆኑባችሁን ነገሮች አውጥታችሁ መጣል አለባችሁ። ያለበለዚያ የእናንተ ህይወት ለውጥ አይኖሮም፣ ስኬት ላይ አትደርሱም። ያ ነው ገብታችኋል? ድምጻችሁን አጥፍታችሁ መስራት እኔ ለምሳሌ ቤተሰቦቼን ትልቅ ደረጃ አድርሻለሁ ማንኛ መቼ ሂደታችሁን ለሰው ሳትናገሩ ፀጥ ብላችሁ ስራችሁን ሰርታችሁ ኢየሩሳሌም ብቅ ማለት። አባዬ፣ ለምሳሌ አሁን ጂቶር ነው የሚነደው። አዎ፣ በቃ ይሄ የእኔ ውጤት ነው እንጂ ለእኔ የት ቦታ ሌላ አባታለሁ። እንደ ይሄ ውጤት ነው ያሉብኝ ችግሮች ከህይወቴ አውጥቼ ስለጣልኩ ነው። ለማዘርም ኤሌክትሪክ መኪና ገዝቼላት ነበረ። አዎ፣ ይነዝረኛል ብላ አልነዳም ብላ እንጂ ገዝቼላት ብለሻል እንዴ? እኔ እየነዘረኝም ቢሆን ነዱአለሁ። እምቢ ይላል አማል። እንዴት በቃ መሰናክሎችን አውጥታችሁ ጣሉ። ምን ጊዜ ምን ጊዜ መሰናክሎችን አውጥታችሁ ጣሉ። አ ሸር ሸር እኔ መሰናክሌን ጥያለሁ። እርሱስ አፈቀደ አለቀ። ይመረህ ነው ወነት አለቀ። የወንዶች ትዳር ፍቺና ሽሽት አብዛኛው በጣም ትዳር ኔት ነው እያንገሸገሸ ነው አባቴ። ግን አይታወቅም። ድንገት ወከት ከምታረግ ሴት ሰሙት ትመጣና ልብህንም አይንህንም አንዳንዴ አራት ነጥብ ማድረግ ከባድ ነው ላይፍ ላይ። በተለይ በሰውኛ የተቀመጥኩት የመጀመሪያ ጋብቻቸውን ወይ ሁለተኛ ጋብቻቸውን ላልተሳካላቸው ሰዎች ምን እንዲሆን ትመክራለህ? መጽሐፍ ቅዱስ ላይ አከራካሪ ነው። አንድ ጊዜ ከፈታሽ በኋላ አለማግባቱን ኤንከሬጅ የሚደረግ መልሶ ማግባቱ ብዙ አይበረታታም። ቤተክርስቲያን አካባቢ ማግባት አልፈልግም ሚሽን ጨርሻል። አስር ዓመት በትዳር ኖር ያለው በጡጭነቴ በደንብ በቃ አይቻለሁ። አላገባ ማረብስ ማሙል ትዳር እዛው ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ችኮቻ ይታላል። እሱም እዛው እኔ ምንም ይሉት የእሱ አይነት ኮንትራት ተመጣ ነው እንጂ ያኛው ብርን ነው ከተማረው ማየት ካልተማረው ይህም በቃ ነው። ከሰሞኑ እንግዲህ ሚዲያውን ሲያራግቡ የነበረው የቲጂ ጉዳይ እና የቴዲ ጉዳይ ነው እንግዲህ ማለት ነው። አንድ ወቅት ላይ ተጋብተናል ብለው ቪዲዮ በሶሻል ሚዲያ በዩቲዩባቸው ለቀው የኛ አቃጣሪ ህብረተሰብ ደግሞ በጣም በጣም ቪዩ የትናየት ያለ ነው። ቲጂ አገባች ቴዲ ማገባ ተብሎ እንግዲህ አንድ ሰሞን ላይ እጅግ በጣም ሲወራ ነበረ። ሳናረጋግጥ ምንነቱ ሳናጣራ ስናራግበው ነበረ ከእኔ ጭምር ማለት ነው። አሁን ግን የቪዲዮ የዩቲዩብ ቪዲዮ ነው፣ የውሸት ጋብቻ ነው። ስለዚህ እሱም ወንድሜ ነው እሷ ምህቴ ነች ተባብለው ሰሞኑ ሴፉ ላይ እንግዲህ ምስጢራቸውን ዘርግፈውታል። አንዳንድ ሚዲያዎች የሚሰሩት ነገር ከእውነት የራቀ ነገር ነው። ስለዚህ ስናይ መርጠን ብናይ መልካም ነው። እስቲ የቲጂ ንግግርም እጅግ በጣም ይገርማል። ቴዲም በጣም ይቅርታ ጠይቋል። እንግዲህ እነሱን ቪዲዮ ዋና ዋና ፓርቶች ለእናንተ ልጋብዛችሁ ፈለግኩ ማለት ነው እናንተ እስከ መጨረሻው ከኔ ጋ እንደምትሆኑም ከኦዲዮ ቃል ግቡ ላይክ አድርጉ ሰብስክራይብ ያደርጋችሁ ቻናሉን ሰብስክራይብ አድርጋችሁ ቪዲዮ እንድትከታተሉት በአክብሮ ተጋብዛለሁ፣ ማለት ነው። አልተቀማመስንም አላለችም ይላል እንግዲህ እስቲ ቪዲዮውን እንየው። ባላልኩ በቃ ነው ትዝራይ ዲግሪ ላድርግ ለኔ ያላለው እንዴ? ከተማረውም ዲግሪ ዲፕሎማ ካላቸው እኔ ወደ ሶስት ወንዶች ሞክሬያለሁ። ቼንጅ አይዞሽ ስለዚህ ምን ላድርግ? የተማረውንም ያልተማሩትንም ዲግሪ ዲፕሎማ ግን ዴት ምናምን ምን ዲግሪ ይሄ ሰው አሟላ። በነገራችን ላይ እንደዚህ ግልጽ የሚያወራ ሰው እኮ በቃ የሆነ ጤናው ላይ ችግር አለበት ምናምን ብለን እንፈርጃለን አይደለ? ግን አይደለም። በቃ ግልጽ ሰው ፍለፊት የሚናገር ሰው በህብረተሰቡ ዘንድ አይወድድም ማለት ነው። ቲጂ ደግሞ እንደዚህ አይነት ተፈጥሮ ያላት ይመስለኛል። በቃ ምንም መስሚያ የላትም። ሴፉን እራሱ ስታፋጠው ነበር። ምነካ ከአንድ ወገን አትሆን እንዲህ እኔን ምናምን እያለች እጅግ በጣም ፍለፊት ፍለፊት የሚሆን ጥያቄና ስትከራከረው ነበረ። እንደዚህ አይነት ሰው እንግዲህ አንዳንዴ በህብረተሰቡ ዘንድ ጤነቱ ያጠራጥራል። አይደለ? ግን ቲጂ በጣም ግልጽነት ሆነ ተመችቶኛል። ኧረ ገና ገና ጋብዛችኋል። ብቻ ያው ብዙ መቀማመስ ማለት አብሮ በመኖር እየትወጣሽ ይገባሽ እነሱ ነገሮች ስላሉ እኛ ውጭ ላይፍ ነው። ልክ እንደ አዲስ ፍቅረኛ አማቾች እንደዛ እያረገ እንጂ ይሁንን። ስለዚህ አሁን ጉዳይ ሁሉ የእናንተ ጋር ብቻ እየተያየን ተለያየን ነው። ኢምፕሬስ ማድረግ ይሻሉ። ለአንዳንዶች ጉዳይ ሆኖባቸው እንዴት በዚህ ዕድሜ የሚል ነገር አይቻልም። እንዲም ምን ያሰኛል? ምን ጎደለኝ? እንግዲህ ከሰሞኑ ሚዲያ ሲያራግቡ የነበረው የነ ቲጂ አገልግልና የቴዲ ጉዳይ ነው። እንግዲህ የኢትዮጵያ ሕዝብ ማለት ነው ውሸት ነገር በጣም እንወዳለን። ሚዲያ ስናይ ሶሻል ሚዲያ አብሶ ሰርች ስናደርግ የምናየውን ነገር ሪያሊቲውን እውነታውን ተከትለን ብናይ መልካም ነው። አብዛኞቻችን ግን ውሸት የሚበዛበት ቪዲዮ ላይ በጣም ነው ትኩረት የምናደርገው። ቪው ራሱ በጣም ይለያል። በትክክል የሰራ ሰው ግን ምንም አይነት ቪ የለው። ይህ ነገር ግን ባህላችሁ ሆኖ ቀረ ማለት ነው። ይሄ ወራ ነው ጥያቄ እኔ እኮ ገልጠቀኝ ለምኖረው እኔ ለተመቸኝ ያየው ላውራ እኔ ነው

ብዙ ምክንያቱም ማታማታ እናወራ ነበረ። እንዲማታማታ ካወራች በስልክ እናወራለን። መጀመሪያ በስልክ ስናወራ እኔ ሀሳቤ ሰርግ ምናምን ሳይሆን መጥቼ እስቲ አሻሮ ልቁላ። ከንቺ ጋር መጀመሪያ የቪዲዮ ሀሳብ እሱ ነበር። ይሄንን አንቺ የተወጣሽውን ችግር አብሬ ልወጣ እና ቪዲዮ ልቅረጽ ነው የኔ ሀሳቤ ነበረው ጫማውት ግን ቲጂ የውሸት ነገሩ ከተጀመረ በኋላ ሰርግም ማድረጋችሁ በቪዲዮ ሰርፕራይዝም ተባባላችሁ ምናምን፣ በኋላ ላይ ግን ከአንቺ ቀልዱ ቁም ነገር እንዲሆን እንደፈለግሽ ሰማው። እውነት ነው አይደለም? አልወደድሽውም? ለምን ልጁ ምን ያንሳው? ልወደዋለሁ፣ ግን ሌላ ነገር ነው። ለቀበው እንደምናበት። አዎ፣ በጣም መልካም ሰው እንጂ በጣም ነው የምወዳው። ጠንካራ ሰው ነች። የስራ ተምሳሌት ነች። ይሄ ነገር ነው ሊታይ የሚል ነው አይዶ ነው። በቲክቶክ ምንም ድርድር አላውቅም እትለናለች። እንግዲህ ቲጂ አገልግል እንግዲህ ስለ ቲክቶክ ያላት ፍቅርን እንግዲህ ልገልጽልን ነው እውነት ነው። አብዛኛው እንግዲህ በቲክቶክ ያለፈለሰው በቲክቶክ ቀል ላይ አቀማረለ። እኔ ደግሞ በዩቲዩብ ቃል አላውቅም። ሰብስክራይብ እያደረጋችሁ ነው የምታዩት። ሰብስክራይብ ሳታደርጉ የምታዩ ሰዎች እቲ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየት ከስር አስቀምጡ። ቲጂ እንግዲህ በቲክቶክ ምንም ቀልድ አላውቅም ብላለች። እስቲ ሙሉ ከራሷ እንሰማዋለን ማለት ነው። አይወድልኝም ቲክቶክ የምሰራውን ስራ አይወደኝም። ደግሞ ቲክቶክ ደግሞ በቃ እንደው ሌላ ነገር ተብትልኝ ይሻለኛ። በቲክቶክ ምንም ድርድር አላውቅም። ቲክቶክ ቢዘጋ ምንድን ነው የሚወጡሽ? ተዘጋባት እ የእሷ ቫን ተደረገባት በጣም እኔ ቲክቶክ እኮ ባን ተደርጎብኛል አራት እና 10 ሚሊዮን ላይ እናት እናት አትገኝ

ከባለቤቴ ጋር ባለመተኛቴ ትዳሬ ሊፈርስ አይገባም ያለችው ሴት በፍርድ ቤት ክርክር አሸነፈች እንዳማረው ይቅር ተብለው እንግዲህ ዳኞቹ በትዳር ውስጥ መተኛት ግዴታ ሊሆን አይገባም ሲሉ ፈርደዋል እኔ ይመስለኛል ዳኞቹ ሲንግል ናቸው ትዳርን ያላጣጣሙ ኤች ደብልዩ በሚል ስም የምትጠራው ሴት ከባሏ ጋር መተኛት እንደማትፈልግ መናገሯን ተከትሎ ነው ባልየው ትዳሩ እንዲፈርስ ጉዳዩን ወደ ፍርድ ቤት ይዞ ይሄደው ላማለኝ በቤቴ ወተቷንማ ላይ ሆነብኝ ብሎ ነው የሄደው። ቤተሰቦች በዚህ ጉዳይ ትስማማላችሁ? ኧረ እኔ አልስማማም። አብሪያት አብረት ካልተኝ የምፈልገውን ነገር ከሷ ጋር ካላረኩኝ እንዲ፣ ምንድነች እሷ፣ እሷን በቤቷ እኔም በቤቴ የምን ሚስት ነው እንዲ? እንደፈለግኩ ካላረኩ፣ እንደ ዋናው ትዳር ከመተሳሰቡ ከመረዳዳቱ፣ ቀጥሎ ደግሞ ጉዳዩ ላይ ነው አይደል? ጉዳዩን ደግሞ ካላገኘው ምን ታደርግልኛለች? አውልትነች ቤት በገባው ቁጥር እሷን እያየሁ ብቻዬን ነው የምተኛው። አረ ላሻ እኔ አልስማማም እስቲ የሚስማማ ካለ ሃሳቡን በኮሜንት መግለጽ ይችላል እስቲ እንቀጥለው እንጨርሰው እስቲ ጉዱን እንስማው በፍቅር በቆዩባቸው አመታት ውስጥ እንግዲህ አራት ልጆችን አፍርቷል አራት ልጅ ካስወልደ ባለ ሰውዬው ድጋሚ ሲመጣ አረ በቃኝ አምስተኛ እያለች ልጅ ይመስለኛል እና እሷ አለመተኛቴ እንደ ጥፋት ታይቶ ትዳር ሊፈርስ አይገባም በሚል ተቃውሞ በፍርድ ቤት ተከራክራ የፈረንሳይ ከፍተኛ ፍርድ ቤት ባስተላለፈው ፍርድ ውሳኔ ግዴታ ነው አለ። መጀመሪያ የመጀመሪያው ፍርድ ቤት ይባለው ባልሆነበት ትዳሩ ይፍረስልኝ ተብሎ የቀረበ አቤቱታ ትክክለኛ በመሆኑ ፈርሷል ብሎ ውሳኔ አስተላልፎ ነበር። ያገቡ ዳኞች፣ አዎ አቆጥተው ነበር። ግን በውሳኔዋ ቅሬት የተሰኘችው ሴት ብራስል ስለሚገኘው በአውሮፓ የሰብአዊ መብት ፍርድ ቤት ይግባኝ ጠየቀች። እንግዲህ ይዚኛው ጋር ግን ስትሄድ አመልካቿም ለትዳሩ መፍረስ ተጠያቂ ልትሆን አይገባም ሲል የቀድሞ ፍርድ ቤቱን ውሳኔ ውርቅ አድርጓል እና የባለትዳሮቹ የፍርድ ክርክር እንግዲህ የማይታመነው ነገር ምን እንደሆነ ታውቃለህ? ከ20 ዓመት በላይ የፈጀ ሲሆን ክርክሩ አዎ ከ20 ዓመት በላይ የፈጀ ሲሆን ሚስትየዋም እንግዲህ አሁን ላይ የ69 ዓመት አዛውንቶ ሰውዬው አረጅ ግን ሰውዬው ግን ታማኝ ነው። ትዳሩንም ወዳድ ነው። ያው ይሄንን ስለደገን ከሰሞኑ ሚዲያ ሲያራግበው የነበረው ጉዳይ እንግዲህ አዶናይ ተመልሷል። እንግዲህ በተለያየ ሚዲያዎች እየቀረበ አሁንም ማወዛገቡን እንደቀጠለ ነው የሚሰጠው አስተያየት የሚናገሩ ንግግር ደግሞ ትንሽ ለሚዲያ የሚመጥ ነገር እያገኘውበት አይደለም፣ በእኔ በኩል ማለት ነው። አብዛኛውም ሰው እየተቃወመው ነው። ምክንያቱም ከአንደበቱ የሚወጣው አንዳንድ ንግግሮች እሱን ሊያስደስተው ይችላል፣ ግን ለኅብረተሰቡ እንደ ኅብረተሰብ ስናስበው ትክክላለን፣ የሚዲያ ጥሰት ይታይበታል። እስቲ አዶናይ በየሚዲያዎቹ ቀርቦ ምን ምን አለ፣ ስለ ራሱስ ምን ተናገረ፣ የሚለውን ነገር ለእናንተ ልጋብዛችሁ ፈለግኩ ማለት ነው። እስቲ መጀመሪያ ወደዚህ እናልፋለን ማለት ነው። ድንግልናን ያጣሁት ከአራተኛ ክፍል በፊት ነው ይለናል። አሁን አይከብድም ትንሽ? ለሚዲያም ለምንሰማው ሰዎች ለትንሾችም ለትልልቆችም ይከብዳል አለ። እስቲ ከራሱ አንደበት እንዴት እንዲህ ሊል እንደቻለ እንስማው። ልጋብዛችሁ ከአራተኛ ክፍል በፊት

ሪከርድ ሪከርድ ሰብሬዋለሁ። ኢትዮጵያ በጣም ብዙ ሰው ሚያው እንት ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው ሚገርምን ባይ ማለት ነው ወይ አክቲንግ ላይክ እቺ ህይወት ጥቅም እንዳላት ጥቅም የላትም። አያችሁ እኔ በጣም ኤክስፕሎር ማድረግ እወዳለሁ፣ ላይክ ስለ ህይወት በደንብ አጥንቻለሁ፣ ብዙ መጽሐፍቶችን አንብቤያለሁ፣ የህይወት ትርጉሟን ለማግኘት ማለት ነው። አንድ ያወቅኩት ትርጉም እንደሌላት ነው። ልብብላችሁ ካስተዋላችሁ ማለት ነው እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው። እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን፣ እናስመስላለን። ሁላችንም በቃ የሆነ ህይወት እንደተሳካልን እንዳወቅናት ነው ምናስመስል ማለት ነው። ስ፣ ሁሉም ሰው የየራሱ ገመና አለው፣ የየራሱ ሚስጥር አለው። እኔ ደግሞ ከሰው ክብር አልፈልግም። ካሁን በኋላ ከሰው ክብር ፍቅር ስጠብቅ ሁሌ መስለኛል። በሚሊዮን የሚቆጠር ገንዘብ ከኢትዮጵያ ህዝብ ለም ነው ጎዳና ለወድቅ ነው ሊሩበኝ ነው ልጦማ ነው ሆምለስ ለሆን ነው ብሎ አልቅሶ አስለቅሶ ሲያበቃ የእናት ሆቴል የአባት ሪል እስቴት ቤተሰቦች ዞር ማንዘሮች እጅግ በጣም ባለ ሀብቶች ናቸው። አለ አይኮብዳችሁም ኩል እናንተ ኤክስፖርት ስታንዳርድ ፋራዎች ተናግሬ ነበር። እኔ የዛን ጊዜ አዶና ይሄው አስራ አንድ ዶላር ነው ያለኝ ሞላ ኢትዮጵያ ህዝብ ድረስልኝ ሲል ቤት የለህም አዎ፣ እሰይ ራበህ አዎ፣ እሰይ ብዬ ስናገር አንተ ደግሞ ቁናት ነው እንደሙቆኝነት ነው እንዲያል እኛ ስለምን አቀከን አሻጥሮኞችን ኤክስፖርት እዚህ ላይ ለቤተሰቦች የማስታወስ የምፈለገው ነገር ማለት ነው አዶናይ ቸገረኝ ባለበት ጊዜ ላይ ላይቭ ቲክቶክ ላይ ገብቶ አስራ አንድ ዶላር ብቻ ነው ያለኝ፣ ጎዳና ልወድቅ ነው ብሎ በቲክቶክ ላይቭ እንግዲህ ሲናገር እንዲህ ራሱም እኮ ተናግሯል። ቪዲዮ ወደ ኋላ ዞሮ ብለን ብናየው ማለት ነው ሃያ ምናምን ሺ ሰው እዚህ ምን ይሰራል እዚህ ምን ይሠራል ብለዋል እኮ። በዛ እኮ ትንሽ ነቃ ማለት ነበርብን አለ። ግን እኛ ህብረተሰብ እጅግ በጣም ሩሩ ደግ፣ ግራቀኝ ሳያይ ይሄን አንበሳ አወረደው አወረደው አወረደው አወረደው። ሶስት ሺህ ዶላር በአራት ደቂቃ ውስጥ አድርጓል ማለት ነው። አሁን ደግሞ ተገልብጦ ወደ አገር ቤት ገብቶ እየተላጠብን ነው ያለው ማለት ነው። እሱን አስመልክቼ ነው ለእናንተ ቪዲዮውን እየጋበዝኩ ያለሁት። እስቲ እስቲ አጋዚንም ሀሳቡን ይጨርስ አረለ። ለማንኛውም ግን አዱናይ የመጣበት መንገድ እንደዚህ ነበር። አሁን ደግሞ እጅግ በጣም እየተፈላሰፈብን ነው ያለው፣ ምን እንደሚሻልን እንጂ እስቲ አጋዚንን እናስጨርሰው ለማንኛውም አንዳንድ ፋራዎችን ባለጌዎችን ስሎ ምናቅቀው ኖኖ ድንግልናው ነው ያጣው። የዚህ ልጅ ጉዳይ አልቅም አጠራ አጠራ አድርጌ እነግራችኋለሁ። ሁሉም ከፈለጋችሁ ደግሞ ወቸጉር ላይ ሄዳችሁ ይሁን አራተኛ ክፍል በታችሁ ሆኖ ነው ድንግል። በነገራችን ላይ ወቸ ጉር ላይ ገብታችሁ ያላያችሁ ሰዎች ካላችሁ ያዶናይን ኢንተርቪው እንዳታዩት፣ ምንም የማይጠቅማችሁ እኔ ልንገራ፣ ምንም የማይጠቅማችሁ የሚናገረው ነገር ራሱ ዊርድ ዊርድ የሆነ ነገር ነው። እሺ አጠራ አጠራ አርጋ ጀለሴ ልታስረዳ ነው እንስማት፣ ለማንኛውም ያላያችሁ ሰዎች ግን ካላችሁ ወቸ ጉድ ፕሮዳክሽን ላይ ገብታችሁ እንዳታዩት ምንም አይሰራላችሁ። ናሁን ያጣው እና ደግሞ ተገዶ አይደለም ፈልጎ ነው ድንግልናውን ያጣው። ከቃቃ ሚስቱ ጋር ነው ቃቃ እየተጫወተ። ትምህርት ቤት የሚሄደው ለመማር አይደለም በቃ ለማፍቀር ነው። ትምህርት ምን ይሰራል? በቃ እኔ የሚሄደው ለማፍቀር ነው አለ። ጥድት ያለ ትምህርት ቤት ነው የሚማረው፣ የሀብታም ትምህርት ቤት አምስተኛ ክፍል ጀምሮ ዝንጥ እያለ በየቀኑ አዳዲስ ጫማ እየለበሰ ሽቶ እየተቀባ ምናምን ነበር ትምህርት ቤት መሄደው። ስምት ያለ ልጅ ነው ማፍቀር የጀመረው ይሄ ልጅ አራተኛ ክፍል ጀምሮ ነው። በቃ አራተኛ ክፍል ጀምሮ በየጊዜው አዳዲስ ክራሽ አለ። ሁሌም በየአመቱ ማለት ነው ከአንድ እስከ ዘጠነኛ ክፍል አርባ ተማሪ ሆነ ነው የሚማሩት ሰላሳ ዘጠነኛ ና ሰላሳ ስምንተኛ ነው ሁሌም የሚወጣው። ልጃችን አላሳፈነንም። ዘጠነኛ ክፍል ላይ ወደቀ ማለት ነው። የህፃን ልጅ ፍቅር ማለት አቴንሽን መስጠት ነው። ልጆች አቴንሽን ማግኘት ሳይችሉ ሲቀሩ ብዙ ነገር ያደርጋሉ። ሌላ የሚገርመውን ነገር ልንገራችሁ። ከህይወት በፊት ከዚህኛው ህይወቴ በፊት ሌላ ህይወት ነበረኝ በሌላ ነገር ተፈጥሮ ያውቃለሁ ወይ ደግሞ ከሞት በኋላ ህይወት አለ፣ ድጋሚ ተፈጠራላችሁ ብሎ ያምናል። ስልሳ አመት እና ከስልሳ ዓመት በላይ የሆኑ ሰዎች ልብሳቸው የተቀየረ እየተቀየረና ፊታቸው ገጽታቸው የተቀየረ ህጻናት ልጆች ናቸው። በቃ ህፃን ናቸው። ፓርቲቱ ይቀጥላል። ሙሉውን ዝርዝር ነገር የተናገረው ወቸጉር ላይ ሄዳችሁ ሙሉን። ፓርቲቱ ግን ይቀጥላል። What's happening? What's happening? Hey! እንግዲህ ውድኔ፣ ልዩ ቤተሰቦች የዛሬ ቪዲዮዎች ነኝን ይመስላሉ በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርገዬ እስከ መድረስ እናንተ ውድኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ቡና እናንተ ሰላሙ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዮች ተመኘውኝ። በቀጣይ እስከምንገናኝ ድረስ ባባ።